ለአመታት ቅዝቅዝ ፍርድ ውስጥ ነው የከተት ናችሁ። ፍርድ ውስጥ አንጀታችሁ ቅጥል ድብን እያለም ቢሆን ቅዝቅዝ ብላችሁ መታችሁ። ህዝቡም ሰላም አገኛል፣ ጠረጴዛ ሳይደበደብበት ውይ! ጭንቅ ብለው ብላችሁን ነበር እንዳለ በጀማ ህዝቡ ራሱ በቃ ሰላሙን አገኛል። ተረጋጋ ህዝብ። አስጨነቃችሁ እኮ አካባቢ፣ መንደር፣ ጎረቤት ሁላ በጠበጣችሁ እኮ። ተመስገን ለዚህ ያደረስከን አምላክ ተመስገን። የነገን ደግሞ ማን ያውቃል? ነገ ደግሞ ሌላ ቀን ነው። ለዛሬ በዚህ ያህል ከቀዘቀዛችሁ ደስ ይላል። እኛውን ልረጋገጥ አይደለም የመጣሁት። ልረጋገጥ በግድሽ ትመልሽልኛለች ስትይም ስትሉም ሰምተናል። ልመልስላችሁ አይደለም እርጋታችሁን። ለውጣችሁን ስታጠፉ ብቻ ነው እንደምንወቅሳችሁ። ነውር አይደለም እንዲህ ፍቅሮች፣ ስታጠፉ ብቻ መውቀስ ነውር ነው። ለካ ተቆጪ አታችሁ ነው፣ ለካ ሀይባይ አታችሁ ነው መደዴ የሆናችሁት ቀሚሳችሁን ግን ልብ አድርጎ ሾጥ የሚያረጋችሁ አታችሁ ነው ለካ እንዲ መደዴ የሆናችሁ አልጌ ዋልጌ ሆናችሁ በየቦታው በረት ሆናችሁ ስትሉ የነበረው ለካ የሚቆጣችሁ ጠፍቶ ነው እኔ ድሮ ጀምራል ነበር እንዲ ይሄ ሁላ ህዝብ አይተላለቅም ነበር እኮ እኔ መች ገባኝ ተቆጭ ያታችሁ አሁን እንዲ በአንዴ ስክን ቅዝቅዝ ብርድ ብላችሁ በጣም ዲስፕሊን ሆናችሁ ለማስረዳት የሄዳችሁበት ርቀት ለማውራት የሄዳችሁበት ርቀት ምናምን ናይስ ለመሆን የሞከራችሁበት መንገድ በጣም የሚደነቅ ነው። ወደነዋል ስንላችሁ በቃ በእንደዚሁ በዚህ ሌቭል ሞክሩ፣ ተጋጋጡ። በቃ በዚህ ሌቭል ሞክራችሁ ካልተሳካ እንደ ቲክታኩን ዘግታችሁ ትሄዳላችሁ እንጂ ወደኋላ እንዳትመለሱ። ይህ ጠረጴዛ መደብደብ፣ መክተፊያ፣ መቀጥቀጥ፣ ማማሰያ፣ መሾፈር፣ መጮህ፣ ማጓራት፣ እኔ እንትና ነኝ፣ ከዛ ወደዚህ መውረግረግ፣ ከዚህ ወደዛ እሱኛው ፓርት ላይ እንዳትመለሱ። አትሊስት ዋን ስቴፕ ባሄድ፣ አትሊስት የተወሰነ ነገር የተሻለ ነገር አሳይታችኋል። ለውጣለ ለውጣለን ለውጥ አሳይተናል። ሳት ይበታችሁ በ በግድ ለውጥ አምጥተናል። በግድ ቁጭ አላችሁ። ተመስገን ተመስገን። ህ ወተትም እኮ ጠጣችኋል። ወተት ነው የሆነ ነገር ቴንኪው። ክራውኑን እላዬ ላይ ዝም ብላችሁ፣ ክራውኑ በልተሻል፣ የ2018 በልተሻል ተብያለሁ። ስለዚህ ክራውን መብላቴም ደግሞ ህዝብም አህዛብም ማወቅ አለብን።

ጣቢያ አልነበርክ እዛ ቤት ምን ነው እየመጣን ነው? እኔ ልደንግጥ። ሂጅባት ሲኒ ስታጥባል ነበር አረቄ ሰፋሪ አልነበርክ? ሲንግል ደብል ቀጂ ነበርክ እኮ። ምን ነው እየመጣን ነው? ምን ነው ዲያረቅ ኮማሪ ነበርኩ። ምን ሆነ ነው? ምን አስከፉክ? እኔን አፈር ልብላ። አረ ወይኔ፣ ምን ሆነ ነው? ይጂባት፣ አረ ወገን፣ ወዴት ወዴት እየሄድን ነው? ምን ተፈጠረ? እሷ እንደሆነች ከወዳጅ እኮ አታረጅም። አስቀየመች እኮ አስቀይማ እኮ ነው እኛንም አስቀይማ ነው እኮ ነው። ክራውኑን እየሰጣችሁ ነው ሃውዬ የዛሬ ፕሮግራማችን ክራውን ብቻ ነው። ክራውን እና መጨረሻ ላይ ከተገኘ ማስረገጫ አንዳንድ በሳም የሚወረወር ከተገኘ፣ ካልተገኘ ግን ክራውኑን ዝም ብላችሁ ስጡ። ክራውን ስጡ። አኔ የምለው መልስ ልሰጠሽ ፈልጌ አይደለም። አልመልስልሽም ብዬሽ አለው ግን በግድ ትመልሽልኛለሽ ብለሻል። ግን አልመልስልሽም። ግን እንደው ጓደኛዬን ስለነካሻት እነሱ እኮ ንቃዎች ነው የማይመልሱልሽ። ከዚህ ከዱባይ ጀማ ጋር መነካካት የምትፈልጊው ንቀውሽ ነው። መልስ የማይሰጡች ስራ አለባቸው። ሳርጌ ብትሽ ሽሮ በርበሬ ስሸጥ ነው የምትውለው፣ ሽፎንም ስሸጥ ነው የምትውለው፣ መሲ ስልክ ስትሸጥ የሆነ ነገር ስታደርግ ምናምን። አንቺ እና እኔ ብቻ ነን አፋችንን ስንከፍት የምንውለው። አይናን ያለ ያለን አፋችንን ስንከፍት የምንውለው። ባይምሯቸው የለሽም በጣም ነው የሚንቁሽ። በጣም እንዳንቺ የንቁ ሰው የለም። ስንት ሞከር ሞከር አረገሻቸው ራሱ መልስ አልሰጡሽ። ለምን ይንቁሻል? ስለሚንቁሽ ነው። ስራ አለባቸው። በጣም ስራ አለባቸው። ክፍታፍ ኔ እናንቺ ነ እኔም ዲቦራ ዲቦራ ምንድነው ዲቦራ ልደት ላይ ለብሰውት የሄዱት የፋርነታቸው አንቺ፣ የሰለጠነ ልብስ፣ የሚያምር ልብስ፣ ስልጥን ያለ አጭር ቆንጅዬ የሰለጠነ ልብስ የልደትሽ ዕለት ለብሰሽ ምንድን ነው ያመጣሽው? እምሙሽ ነው ቆና ያሳየሽው። የልደትሽ ቀን ስልጥን ስልትን ያለ ዘመናዊ ልብስ ለብሰሽ የልደትሽ ቀን

የእኛም ደግሞ እንደዛ ይወጣ። እኛ እኮ ትልልቅ አሮጌቶች እኮናል። እንደዛ አይነት ልብስ መልበስ አንችልም። እኛ እንደው ብንችል ነጠላ ራሱ ረስተን ነው። አይገርምሽም? ነጠላ ራሱ በዛ ላይ እንደዚህ ብናጣፋ ረስተን ነው። ቸኩለን ቸኩለን ነጠላ ራሱ ረስተን ነው። እናቴ ነጠላ ርስት አድርገን የዛች የብርጅቱን በጣም የምትንቅሽ ብርጅ፣ እሱን ለአንቺ እንኳን መልስ ቃል የላት። ስትሰቀጥጫት ብታይ ጓደኛዬ፣ ስቅጥጥ ረጅ ሴትየው ጋ በቃሽ። እንዴት እንደሚንቁሽ አንቺ ትንቂያቸዋለሽ፣ እነሱ እንዴት እንደሚንቁሽ ነጠላ ረስተን ፍቅሮቼ፣ አንቺ የሰለጠነ ቀሚሰሽ ለብሰሽ አስታወሳቸዋት። ያችን አጭሯን ቀሚስ ረቷ ቃል እሷን ለብሰሽ ብርግድ ብርግድ ስቲ እና እኛም እንደዛ ስንጨፍር ዲቡ ልደት ላይ ደግሞ የእኛንም አገኘ ነው ልትይ፣ የኔን አገኘሁት ብለሽ እንደወጣሽ አገኘ ነው። የነ መሴት አየባቸው የኔ ጓደኛ ድርብብ ያለች ሴት ልጅ ያለቻት ሴት ልጅ አለቻት። ጓደኛዬ ድርብቤ አለች። ብርድ እሱን እንዳንቺ እምሙ የሚያሳይ ልብስ መልበስ እዚህ ሀገር ደግሞ አይቻልም፣ አይቻልም። እኛ በልጅ ልጅ ቀን ሰርፕራይዝ እናደርግሻለን ብለን እኮ ሞተርም፣ ጋሪም፣ አንበሳም ዝም ቢዘን ስንመጣ እኮ የእዛን ቀን እኛኑ ሰርፕራይዝ አደረግሽን።

አ ልልሽ የፈለጉ ነገር በጣም የሚነቁሽን ሰዎች ስም አትጠራሪ። በጣም ነው መነካካት የምትፈልጊው። ደግሞ ነገር ተነስተሽ ደሞ የሆነ ነገር እንዳትይ። አንቺ እኮ አያልቅብሽም አያልቅብሽም። አንቺ እንደማያልቅብሽ ተአምረኛ፣ አነጋጋሪ፣ ሟርተኛ ሰው እንዶች ዘንድሮ ያውወ ግሎሪ ማይላ እንጂ ዘመናዊ ልብስ መልበስ ጠፍቶብን አይደለም። የልደቱ ቀን ስለለበስነው ልብስ ልትተች ወጣሽ? ምን እንደሚመስሉ፣ ምንም አንመስልም። ትልልቅ ወይዛዝርት ነው የምንመስለው። ጨዋ ስነ ስርዓት ያለው ሴት የሚለብሰውን አለባበስን የለበስ ነው። ጨዋ በቃ ስነ ስርዓት ያለው ሴት የተከበረ ሴት የሚለብሰውን አለባበስ ነው። እኛ የለበስም ልደትም ቢሆን በቃ ስነ ስርዓት ያለው ሴት የሳር የነጭ ቀሚስ ያምራል። የብሪጅ ዞን የኔ የሚያምራል። ግዴታ ለመዘነጥ እምሙ መታየት አለበት። እንዳንቺ እንዳንቺ፣ በቃ ሰውም ለመዘነጥ ቂጡን ማሳየት አለበት ግዴታ ነው። በቃ ሰው ለመዘነጥ ሲደንስ እንዴ የምሟችን ቢታይብንስ? ያንቺ ታየና የሁላችንም መታየት አለበት እንዴ! ልመልስልሽ አይደለም የመጣሁት፣ አቃጠልሻለሁ። ቀጥል ነው የማደርገው። ልመልስልሽ አይደለም አልመልስልሽም፣ አልመልስልሽም፣ አልመልስልሽም እየመለስኩልሽም ማለ አልመለስልሽም። አባቷ ኢትዮጵያን ኤርላይንስ ካፒቴን ይሁን ፓይለት ተምታቶብሽ አልተማርሽም። ዩ ጭራሹ ነው ትምህርት ቤት አለት እንዴ? ደብተራው የኔ ፍቅር ረገጣ ላይ ሆኜ መጣ። የኔ አባት በቃ ዝም ብለህ ቤቱን ባርከው፣ እሺ ምንም አልልህም። ረገጣ ላይ ነኝ እንዳይቋረጥብኝ ጭራሽ አልተማርሽም። ትምህርት ቤት ማለትሽም ጭራሽ ወደሬ መንደሬ ወደሬ የለሽ ነው። አልስምሽ ወደሬ መንደሬ ያልኩሽ። እኔማ አዲሱ ስምሽ ነው ወደሬ መንደሬ ያልኩሽ። በቃ ግራ ገብ ትብሎኝ፣ ምን ልበልሽ? ኢትዮጵያን ኤርላይንስ ማለት እኮ ሰች አ ቢግ ሂውጅ ካምፓኒ በውስጡ ከማኔጅመንት እስከ ጽዳት እስከ ቴክኒሻል እስከ ፓይል ማይ ጋድ፣ በጣም ብዙ ዲፓርትመንት ያለው ትልቅ እኮ ካምፓኒ እኮ ነው። እንዴ አልተባልሽም? እንደ አየር መንገድ ከተባለ ፓይለት ብቻ ነው እንደምታውቂው። እዛ ፕሌኑ ላይ ራሱ ስንት አይነት ባለሙያ እንዳለ ታውቂያለሽ? ከፍላይት ኢንጂነር ጀምሮ እስከ ክሩ እስከ ምንድነው ስሙ ፓይለት። እኔ እንደው አለመማርሽን ድንቁርናሽን ትናንት እናረጋገጥኩ። በቃ አየር መንገድ ከተባለ የሚመስልሽ አንቺ ፓይለት ብቻ ነው፣ ጎን ለጎን አቪዬሽንም አለ። ፎር ዩር ኢንፎርሜሽን ቲጂሻይዬ፣ እንዴት ነሽ እናቴ? ጤነኛ ነሽ? ግን ምንሽ ነሽ? እንደው ጭራሹ ምንም ፊደልም አልቆጥርሽ። እስከ ስንት ነው ግን የተማርሽው? ማትሪክ ይወስድሻል? ኧረ ማትሪክ ስምንት ፍል ሚኒስትር ይወስድሻል። ስንትስ አመጣሽ? እጅ። ሴትዮ አልተማረችም። ትናንት በቃኝ እኮ ጊዜ ነው ኢነርጂንም ነው የማቃጠለው። ገንዘብሽ ገንዘብሽን አስመልሽ። እኔ ፈልጌ ነው የሰጠሁት። አንቺ ምን አቃጠለሽ? አንቺም ከአሜሪካ ኢትዮጵያ ስትሄጂ ይዘሽ ሄድሽውን ልብሱን ምናምን ይመልስልሽ። ለምን አግብቷል? አግብቶ ፖስት አድርጎ አይተናል አዎ አግብቶ ቆንጆ እየልጅ አምጥቶ አይተናል። ስለዚህ ከአሜሪካ ገዛ ስተሽለት የድዥን ነገር ይመልስ። የእኔ ቢያንስ አላገባም አላገባም። የእኔ አዎ፣ ቤታዬ ዛሬ ክራውንና ክራውን ነው የምትሰጡት። የኔ የእኔ አላገባም አለ አለ። የአንቺ አግብቶ ፖስቷል። የአንቺ ነው እንደ መመለስ ያለበት ድምፅ እንሆንሻለን። ይመልስ ይመልስ። ውድ አስገብኝ እንጂ ልጆቼን ላይቤን እኮ ዘግቼ የመጣሁት ለአንቺ አየር እንዳልሄድ እኮ ነው። ተሰብስበን የመጣ ነው እንሂድ ብዬ በቃ ውድ ምሳል በላ ነው። እሺ ዝም ብል እንዳይደብረሽ በሚወት አርገሽ ቁጭ በይ። በእጅሽ ዝም አትበይ ገርመሽ ላገባ ነው ፎንቃ ላይ ነኝ። ሶስተኛ ለወልድ ነው አራተኛ ለወልድባችሁ ነው ብለሽ እሱንም ደግሞ ሰርፕራይዝ አደረግሽ። እሱን እንኳን፣ እሱን ያደረገሽ አንቺን ሰርፕራይዝ አደረገሽ፣ አንቺኛን ሰርፕራይዝ አደረግሽ። ወንድሞችሽ ለምን ያስመል ለምን ያስመልሱልኛል እኔ ፈልጌ እኮ ነው የሰጠሁት ወድጀው፣ ለምንድን ያስመልሱልኝ? ብር የላትም አስራ ስምንት ድራሃም አልሽ። አስራ ስምንት ድራሃም እኮ ነው። ታዲያ ከየት አምጥቼ ሰጠው? የምታወሩ ነገር አይጋጭብሽም? የላትም፣ አስራ ስምንት ድራም እሺ፣ ከዛስ? ይህን ያህል ብር ብልሽን ብርሽን በልቶ ሄዷል። ከየት የመጣው የአንድ ሴትዮ? ተረጋጊ እንጂ። በጣም ለመረጋጋት እየሞከርሽ ነው። ለመጀመሪያ ጊዜ እዚህ በቲክታክ ታሪክ ጠረጴዛ ሳትደበድቢ ድስት ሳታንኳኪ ማማሰያ ሳትሾፍሪ ቂጥ ሳትበጠብጪ ጡት ሳትነቀንቂ ተረጋግተሽ ለማውራት ሞከርሽ። አወራሽ ሳይሆን ሞከርሽ አክቲንግ አድርገሻል። በመሀሉ ይመጣብሻል ድንፍት ሊያደርግሽ ሲል እህትሽ በኮመንት ግልምጥ ስታደርግሽ፣ ጥሩ ነው የሰራችሁት እህትማማቾች። ጥሩ ነው አሁን፣ ጥሩ ነው አሁን ደስ ይላል። ቱ ጎዳይ የለውም የለውም። አሁን ጥሩ ናቸው። ወርጄዋለሁ። ይሄ ጠረጴዛ እንዲህ ሰላማቸውን አገኙ። ተመስገን የመጀመሪያ ስኔ መሆኔን ባቅ። መድኃኒትሽ ሁሉ ዓመት ሰው ላይ ታቀረሽ ነበር እንዴ? ደህና አድርጌ መስመርሽን ደርዝሽን አሲዝሽ አልነበር እንዴ? እኔ እንዲሁ መድኃኒትሽ ባቅ ኖሮ ቆጨኝ። እስከዛሬ ራሱ ዝም ማለት ህዝቡን ይቅርታ መጠየቅ አለብኝ። ይህን ህዝብ ቆሜ ነው ይቅርታ መጠየቅ ያለብኝ። እንዲህ እኔ ነኝ የበደልኳችሁ እንዲህ ፍሪዘር ውስጥ መክተት እንደምችል እያወቅኩኝ ማይክሮዌቭ ውስጥ ቆየሽ እኮ። እኔ ነኝ ትልቁን ጥፋት ያጠፋሁት፣ ይቅር በሉ። እሱ አይደለችም። እንዲህ እንደምን ምቀዘቅዝ እንዲህ ሰከንድ ቁጭ አልሽ እኮ። ጌታ ኢየሱስ ተመስገን። ልታብራሪልን ልታስረጂን ሁላ ሞከርሽ። በቃ አነጋገርሽ አንደበተ ርቱዕ እንድትባይ አንድ በተርቱ እንድትባይ። በጣም በቃ ው ትናንት፣ ደስ ይላል። ሰላማቸውን አገኙ አንድ ነገር አላንኳኳሽም፣ ጡትሽን አልነቀነቅሽም፣ ቂጥሽንም አልበጠበጥሽም ምናምን በቃ ደስ ይላል። ትላንትና። ኦ ማይ ጋድ፣ ኦ ማይ ጋድ! የሆነ ንግግር ነው ያደረግሽው። ገለጻሽ ከእውቀት ነፃ ነው እንጂ ገለፃው ከእውቀት ነፃ ነው። ፎር ኤግዛምፕል ስለ ኢትዮጵያን ኤርላይንስ ምንም አታውቂው። ቀፎ ነሽ በቃ ኢትዮጵያን ኤርላይንስ ከተባለ ካፒቴን ነው በቃ የምታውቂው። ካፒቴን እኮ የሄሊኮፕተር ይሁን የምን ይሁን፣ እውቀት ዜሮ ነሽ። አልተማርሽም። የማማዝናሽ እውነታቸው እና አንተ አልተማርክም። አንቺ አንቺ አልተማርሽም፣ አልተማርሽም። እውነት ተማሪ እስኪ አሜሪካ እኛ ተይ፣ ንቀሽን፣ ንቀሽን፣ ንቀሽን። አቤት እንዳንቺ ቢሆንማ ለእኛ መሽቶ ማይነጋ ሳይንቴ ነኝ ብላለች ብያለሁ ነኝ። እስኪ ሰባት ቤታችንን እንጥራ። አንቺ ከዳኛው በኋላ ከጠራሽ እኔ እቀጣለሁ። አጠሪ እንደማጠሪ ስለማያውቅ ነው አጠሪ እዚህ ጥንጥራ ከዳኙ በኋላ ያለውን ትጠሪያለሽ መደዳውን። ከዛ በኋላ ያለውን ትጠሪዋለሽ። አጠሪው ስለሚያሳፍር ሳይሆን አንቺ ስለምታፍሪበት አጠሪ አትጠሪው። ለምን መሰልሽ? ታፍሪበታለሽ፣ ግን አያሳፍር አያሳፍር። አጠሉም ከዛ በኋላ ያለውን ጣት አትደፍሪውም፣ ትፈሪዋለሽ። እህትሽ ልታወራ ስትል ኧረ ዝም በይ ዝም በይ፣ ይቀዱናል። ይቀዱ ይቅዷቸው። እኔ ነኝ ብዬ እንደዛው ውዎ ስል ተቀድቼ የለ እንዴ እህትሽም እኮ እንደኔ ልጀ መምራት ነበር ይዘንቅር

ይሄማ እኮ በእሷ አንተም በይው ብትሉ ይራሱ እኮ አይመጣልኝም። ከባድ እኮ ነው። የተማረ ጭንቅላት እኮ ይመልሳል፣ አይቀበልም፣ ኔው ይመልሳል። ይሄ ልክ አይደለም ብሎ ዲክ ላይን ነው የሚያደርግብኝ።